ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁ ኑኑ። የአካባቢውን ሰላም ዘላቂ በማድረግ ህብረተሰቡ በልማት ተጠቃሚ እንዲሆን እየሰራ መሆኑን የምዕራብ ጎንደር ዞን ከተማና መሰረተ ልማት መምሪያ አስታወቀ። በዞኑ መተማ ዮሐንስ ከተማ አስተዳደር እየተገነቡ ያሉ የልማት ስራዎች የክልል የዞንና እና የወረዳ የስራ ኃላፊዎች ጎብኝተዋል። በከተማ አስተዳደሩ ከሚከናወኑ የልማት ስራዎች መካከል የውስጥ ለውስጥ መንገድ ግንባታ፣ የስፖርት ማዘውተሪያ እና የከተማ ግብርና ልማት ስራዎች ይገኙበታል። የምዕራብ ጎንደር ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ይግለጥ አበባው በመተማ ዮሐንስ ከተማ ከ4 ኪሎ ሜትር በላይ የጠጠር መንገድ ጠረጋ እና የፕላን ማስተግበር ስራ እየተከናወነ መሆኑን ተናግረዋል። በበጀት ዓመቱ ሰላምን ከማረጋገጥ ጎን ለጎን ከ90 ሚሊዮን ብር በላይ በጀት በመመደብ ከ24 በላይ ፕሮጀክቶች በዞኑ በሚገኙ ከተሞች እየተከናወኑ መሆኑን የመምሪያው ኃላፊ አስረድተዋል። በዞኑ ለሚከናወኑ የከተማ ልማት ስራዎች ከክልሉ በጀት ድጋፍ በተጨማሪ ማህበረሰቡ ተሳትፎ እያደረገ ነው ብለዋል። ሕግን ከማስከበር ጎን ለጎን በከተማዋ እየተከናወኑ ያሉ የልማት ስራዎች የሚበረታቱ መሆናቸውን የተናገሩት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ናቸው። በከተማዋ የተጀመሩ የውስጥ ለውስጥ መንገዶች እና ሌሎች የልማት ስራዎች ህብረተሰቡን በሚያሳትፍ መንገድ ተጠናክረው እንዲቀጥሉ ዋና አስተዳዳሪው አሳስበዋል። በከተማዋ የተጀመሩ የልማት ስራዎች የህብረተሰቡን ችግር የሚፈቱ በመሆናቸው ወደፊት ተጠናክረው መቀጠል እንዳለባቸው የአማራ ክልል ስራ አመራር አካዳሚ የህዝብ ግንኙነት ዳይሬክተር ጋሻው ገብሬ አሳስበዋል። ዘገባው የኤልያስ ጋሻው ነው። በተለያዩ ኢንቨስትመንት ዘርፍ መሰማራት ለሚፈልጉ ባለሀብቶች ከሶስተኛ ወገን ነፃ የሆነ የልማት ቦታ ማዘጋጀቱን የማዕከላዊ ጎንደር ዞን አይከል ከተማ አስተዳደር አስታወቀ። ከተማ አስተዳደሩ በኢንቨስትመንት ለሚሰማሩ ባለሀብቶች እየሰጠ ያለው አገልግሎት ቀልጣፋና አበረታች ነውም ተብሏል። አገኘው አበባው ጉዳዩን ተመልክቶታል። አቶ እንግዳው ጸጋና ጓደኞቹ በማህበር በመደራጀት ባይከል ከተማ ኢንቨስት ለማድረግ 500 ካሬ ሜትር ቦታ ተረክበዋል። ከዚህ አካባቢ ተቀበል ነው። ይህ አካባቢ ደግሞ አብዛኛውን ጊዜ የሚሆን ለገበያ ማዕከል ነው። ያው ለገበያ ማዕከል አድርገን የተበታተነ የግብይት ስርዓትን በአንድ ማዕከል እንዲሆን ለህብረተሰቡም እኛም ተጠቃሚ የምንሆንበትን መንገድ ነው ያቀድነው። የራሱም የሆነ ካፒታል አለው። ቅርብ ጊዜ ሰርተን እናጠናቃለን ብለን እናስባለን። አሁን በቅርቡ እነሱ ለክተው እንደሰጡን ወደ ስራ እንገባለን ብለን አስበናል። በተለያዩ የልማት አማራጮች የተሰማሩ ባለሀብቶች ለከተማዋ ማደግ አስተዋጽኦ እያበረከቱና ለራሳቸውም ተጠቃሚ እየሆኑ መምጣታቸውን የከተማ አስተዳደሩ ከተማና መሰረተ ልማት ጽህፈት ቤት ስራ አስኪያጅ ዲያቆን አማኑኤል አስማማው ገልጠዋል በገበያ መካከል ከዚህ በፊት ወደ ሶስት ባለ ሀብቶች ወስደው ግንባታ ኦልሞስት 50 ፐርሰንትና ከዚያ በላይ ግንባታውን አጠናቀው ታችኛውን ክፍል አከራይተው እየተጠቀሙ ነው የሚገኙት። ሌሎቹም ደግሞ በተመሳሳይ መልኩ በእንስሳት ማድለብ ቦታ ወስደውም እንደዚሁ እንስሳት እያደለቡና አቅርቦት ወደ ውጭም፣ ወደ አገር ውስጥ እዚሁ ባሉ ስጋ ቤቶች እያቀረቡ ነው የሚገኙት ማለት ነው። በደረጃ ሽግግር አድርገው ደግሞ በማኒፋክቸሪንግ ዘርፍ ሁለት ደረጃ ሽግግር ያደርጉ ባለሀብቶች አሁንም ቦታ ተረክበው በማልማት ላይ ነው የሚገኙት በከተማዋ ላለው የኢንቨስትመንት እንቅስቃሴ ማደግ ወሳኙ ጉዳይ ቀልጣፋና ፍትሐዊ አገልግሎት አሰጣጥን የሚጠይቅ ሲሆን አሰራሩ እየተሻሻለ መምጣቱ ተጠቅሷል ኢንቨስትመንት ላይ ያሉ ሙያተኞች በጣም ጥሩ ናቸው ከተማይቱን ለማሳደግ በጣም ነው የሚሰሩ መዘጋጃም ቢሆን በህግና በመመሪያ ነው የሚሰሩ የተሻለ አሰራሮች አሉ ይህንን ሌሎች እኛ ያገኘነውን እድል ተጠቅመው አካባቢያችን አብረን ብናለማ። ጥሩ ይሆናሉ እያስባሉ። አይከል ከተማ በመተማና በጎንደር ከተማ መሀል የምትገኝና የንግድ ማረፊያና መተላለፊያ አውታር በመሆኗ በተለይ በሆቴል ኢንቨስትመንት ለሚሰማሩ ባለሀብቶች ከተማ አስተዳደሩ ቦታ ማዘጋጀቱን ዲያቆን አማኑኤል ተናግረዋል። ይህ ደረቅ ወደብ የሆነ ከተማ ስለሆነ በሆቴል ዘርፍ እስፔሻሊ ባለሀብቶች መጥተው ቢሰማሩ እንደተባለው የተዘጋጀ ቦታ ኦልሞስት ይሄኛው አሁን ያለንበት ወደ አራት ሺ ካሬ ሜትር ከዚህ ፊት ለፊት ደግሞ በታች በኩል ታጥሮ የሚታየው ደግሞ ኦልሞስት ወደ 7000 ካሬ ሜትር ወይም ደግሞ 0.7 ሄክታር መሬት ጠቅላላ ሲል ለሆቴል አገልግሎት የሚውል 1.3 ሄክታር መሬት የሚሆን የተዘጋጀ ቦታ አለ ማለት ነው። አይከል ከተማ ከለማችው በላይ ገና መልማት የሚችል አቅም እንዳላት የጠቀሱት ስራ አስኪያጁ ከ2000 ሄክታር በላይ የከተማው ቦታ መልማት የሚችል መሆኑን አንስተዋል። ከተማችን በመዋቅራዊ ፕላኗ ስናያት ኦልሞስት ወደ 3107.71 ሄክታር መሬት ላይ የምትገኝ ከተማ ናት። 2119 ሄክታር የሚሆነው ሊለማ የሚችል ወይም ደግሞ ሃውሲንግ የሚባለው ለግንባታ አገልግሎት የሚውል መሬት ነው ያለው ማለት ነው። ወደ 95 ሄክታር የሚሆነው ለማምረቻ ማቀነባበሪያ የተቀመጠ ነው። ወደ 478 ሄክታሩ ደግሞ ለመዝናኛ አገልግሎት የሚውል ነው ማለት ነው። ባለሀብቶች የሚመጡ በሶስተኛ ወገን የተወረረ ቦታ አለም፣ ያለው ክሊር የሆነ ቦታ ከተማዋ፣ ቅድም እንዳልኩት መልማት ገና ማደግ የምትችል በሁሉም አቅጣጫ የሚሆንናት ማለት ነው። ከተማ አስተዳደሩ ኢንቨስት ለማድረግ የሚመጡ ባለሀብቶችን በተሻለ ለማገልገል እየሰራ መሆኑ ተመላክቷል። በመጪው ክረምት የሚተከሉ ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች እያለማ መሆኑን የታች አርማጮ ወረዳ ግብርና ጽህፈት ቤት አስታወቀ። የችግኝ ጣቢያው የአካባቢውን ስነ ምህዳር ከመቀየር ባሻገር ለዜጎች የስራ ድል እየፈጠረ መሆኑም አስታውቀዋል። አዲስ አለማየሁ ተጨማሪ አለው። የታች አርማጭ ወረዳ ግብርና ጽህፈት ቤት የ2017-18 የችግኝ ዝግጅት ስራውን ጀምሯል። የጽህፈት ቤት ኃላፊ አቶ መልካሙ ደሴ ባለፈው ዓመት ከ10 ሺህ በላይ የማንጎና ከ18 ሺህ በላይ የቡና ችግኞችን አዘጋጅተው ለአርሶ አደሮች ማሰራጨታቸውን አስታውሷል። በዘንድሮ ዓመትም ከ153 ሺህ በላይ ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ለማልማት የቅድመ ዝግጅት ስራዎች መጀመራቸውን ተናግሯል። አጠቃላይ በቀበሌዎች በተለያዩ ቀበሌዎች ችግኝ ጣቢያዎች አሉን። በዛ ልክም እንግዲህ ወደ 1 ኢኮኖሚካል ቫሊ ያላቸው ችግኞችን እያዘጋጀ ነው ያለ ነው። የማንጎ፣ የፓፓያ፣ የሙዝ ሌሎች ነው ጨምረን ማለት ነው። በችግኝ ቅድመ ዝግጅት ስራው እየተሳተፉ የሚገኙ ዜጎች በበኩላቸው ጅምር ስራው በመልካም ቁመና ላይ መሆኑን ነክረውናል። ችግኝ ጣቢያው ለስራ እድል ፈጥረው በር እንደከፈተላቸውም አንስተዋል። በጣም ጅታልብ ይባላለሁ። ያው በዚህ ነው መስተዳድር ልጆችን እያስተማርኩ

ደሞዜን የተቀበልኩ ቤቴን እመራለሁ፣ አስተዳድራለሁ፣ ልጆችን አስተምራለሁ። ወይዘሮ አዲስ የሙልጌታ በታች አርማጮ ወረዳ ግብርና ጽህፈት ቤት አትክልትና ፍራፍሬ መስኖ አጠቃቅም ቡድን መሪ ናቸው። እሳቸው እንደሚሉት ችግኞች ደህንነታቸው ተጠብቆ እንዲያድጉ ከወዲሁ እየተሰራ ነው። ኩትኳቱ ያስፈልገዋል፣ ይኮተኮታል፣ ኮምፖስት እየተጨመረበት ያለበት ሁኔታ ነው። ያው ኮምፖስት በችግኝ ጣቢያችን አዘጋጅተናል። በሪም ኮምፖስት ማለነ፣ መደበኛ ኮምፖስት ማለነ። ያው ውሀ አጥጣጡ በረሃማ ስለሆነ በየቀኑ ወይም ደግሞ እንዳአስፈላጊነት እያየን በየሁለት ቀን እናጠጣዋለን። ችግኝ ጣቢያዎች የአካባቢውን ስነ ምህዳር ከመቀየር ባሻገር ለዜጎች ስራ እድል ፈጠራም አስተዋጽኦ እያደረገ መሆኑን አቶ መልካሙ ደሴ ተናግረዋል። አስተዳደር ምክር ቤቱ በጀት ይዞልን ወደ 39 ጊዜያዊ የኮንትራት ሰራተኞችን ቀጥረን እያሰራ ነው የምንገኘው። እጅግ በጣም የሚበረታታ እነሱ መርካታቸውም ከሙያ ማንጸር ብታያቸው ሲነር ናቸው፣ እየሰሩ ያሉት በልምድ ያገኙት እውቀት እጅግ በጣም የሚገርም፣ ከማንኛውም ሰው በላይ የሚሰሩትና ክትባቱ የሚሰሩትም እነሱ ናቸው። ሰባት ስምንት ዓመት ልምድ ያላቸው ልጆች አሉ። እነሱ ናቸው እየሰሩ ያሉት። የችግኝ ልማት ስራው ተጠናክሮ እንደሚቀጥልም ተገልጿል። በደባርቅ ዩኒቨርሲቲ የህግ ትምህርት ቤት እየተሰጠ ያለው ነጻ የህግ ድጋፍ አገልግሎት በዝቅተኛ የኑሮ ደረጃ የሚገኙ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ መሆኑን የደባርቅ ወረዳ ከፍተኛ ፍርድ ቤት አስታወቀ። ተማሪዎቹ በህግ ድጋፍ አገልግሎት መሳተፋቸው የንድፈ ሐሳብ የተማሩትን በተግባር እንዲያዳብሩ የሚያግዝ ነው ተብሏል። ደረጀ ደረበው ተጨማሪ አለው። ማንኛውም ሰው በፍርድ ሊወሰን የሚገባውን ጉዳይ ለፍርድ ቤት ወይም ለሌላ በህግ የዳኝነት ስልጣን ለተሰጠው አካል የማቅረብና ፍርድ የማግኘት መብት እንዳለው የኢፌድሪ ህገ መንግስት አንቀጽ ሰላሳ ሰባት ይደነግጋል። ስለሆነም ተገልጋዮች ህጋዊ አካሄዱን ጠብቀው በተገቢው መንገድ የፍርድ ውሳኔ እንዲያገኙ ከህግ እውቀት አንጻር የተገናዘቡ ጉዳዮችን ለፍትህ ተቋማት በማቅረብ ደባርቅ ዩኒቨርሲቲ ነጻ ህግ ድጋፍ አገልግሎቱ ሚናው የጎላ መሆኑን የደባርቅ ወረዳ ፍርድ ቤት ፕሬዝዳንት መገናኛ ሞላ ያነሳሉ ረዳት የሌላቸው ህብረተሰብ ክፍሎች በዚህ የነጻ ድጋፍ ተጠቃሚ ሆነዋል። ፍርድ ቤት እንደሚታወቀው ሪሶርስ ይፈልጋል። ክስ ይመጣል፣ መልስ ይመጣል፣ አቤቱታ ይመጣልና እነዛን ክሶች፣ እነዛን መልሶች፣ እነዛን አቤቱታዎች በፍርድ ቤት ህጋዊ በሆነ መንገድ ይከፈልባቸው የነበረውን የደንበኛ ፀሐፊ ወጪ፣ የጠበቃ ወጪ በመቀነስ ወይም ደግሞ በዜሮ በማድረግ እዚሁ የደባርቅ ዩኒቨርሲቲ የህግ ተማሪዎች ስራውን እየሰጡ ይገኛሉ ማለት ነው። የዩኒቨርሲቲው የህግ ትምህርት ቤት ተማሪዎች በህግ ድጋፍ አገልግሎቱ እየተሳተፉ እንደሚገኙ የገለጹት የአገልግሎት አስተባባሪው መምህር ሸጋው ብርሃኑ፣ ተማሪዎች በንድፈ ሀሳብ የተማሩትን ትምህርት በተግባር እንዲያዳብሩ እድል የሚሰጥ ነው ብለዋል። ሶስተኛ አመት እና እዚያ በላይ የሆኑ የህግ ተማሪዎች የስነ ስርዓት ህጎችን ይወስዳሉ። የፍትሐብሔር የስነ ስርዓት ህግን የወንጀልንም የስነ ስርዓት ህጎችን እና የማስረጃ ህግ ስለሚወስዱ እነዚህ ደግሞ እያዩ ነው የሚሰሩት እና ለዛ ሁለት ጥቅም ነው ያለው ማለት ነው። አንድ ራሳቸውን ቲዎሪውን ከፕራክቲሱ ጋር አዋህደው ያዩታል። ሁለተኛ ደግሞ እነዚህ ተማሪዎች ማህበረሰቡን ተገልጋዩን ማህበረሰብ በተማሩት የህግ ትምህርት በማገዛቸው ደስተኛ መሆናቸውን የገለጹት ተሳታፊ ተማሪዎቹ በህግ ድጋፍ አገልግሎቱ መሳተፋቸው ለቀጣይ የስራ ዘመናቸው ግብአት የሚሆኑ በርካታ የህይወት ተሞክሮዎችን መቅሰም እንዳስቻላቸው አንስተዋል። ቲዎሪ ላይ እየወሰድ ናቸው ነውና ለነገር ግን በዚህ ደግሞ ፕራክቲስ ስናደርግ ይበልጥ ቲዎሪ ከወሰድ ናቸው ይልቅ ፕራክቲስ ስናደርግ ይበልጥ እየቀደብንና እኛ የህግ ድጋፍ ስንሰጥ ትልቅ እርካታ በቃ ለራሳችን እርካታ እንድናገኝ አድርጎ እኛ ጋር መጥተው ሲያወሩ ብዙዎቹ ጭንቀታቸው ቀሉላቸው ነው የሚሄዱት። መካሰስም ላይመጣ ላያስፈልጋቸው ይችላል። የተለያዩ ምክሮችንም እየሰጠን ሸኛቸዋለን። መካሰስም ካለባቸው ደግሞ ሳይጉላሉ ሰዓታቸውንም ገንዘባቸውንም ቆጥበው የምክር አገልግሎት እንዲሁም ክሳቸውም መፍትሄ አግኝተው የሚሄዱበት ብዙ አግባብ አለ። የነጻ የሕግ ድጋፍ አገልግሎት ተጠቃሚዎችን በበኩላቸው እየተደረገላቸው ባለው የሕግ ድጋፍ ደስተኛ መሆናቸውን ገልጸው በቀጣይም አገልግሎቱ የተደራሽነት አድማሱን በማስፋት ተጠናክሮ ሊቀጥል እንደሚገባ ገልጸዋል። በትክክል ጥሩ ድጋፍ ነው ያገኘሁት ያገኘሁት አንደኛ አብራርቶ ለሚጠቅም ለዘላቂነት ጠቃሚ የሚሆነውን ምክር ተቀብለን ከእናንተውም ካሉቱም ጓደኞቻችን ፍትህ ያለው ነገር ነው ሰምተን ያል። የሰሜን ጎንደር ዞን ከፍተኛ ፍርድ ቤትና ደባርቅ ዩኒቨርሲቲ አብሮ ለመስራት በሚቻልባቸው ጉዳዮች በጋራ ለመስራት የሚያስችላቸውን መግባቢያ ሰነድ መፈራረማቸውን መዘገባችን ይታወሳል። ይህ የተከበራችሁ ተመልካቾቻችን ዜናዎችን በመከታተል ከኛ ጋር ጊዜ ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን እስከታተሏቸው የቆያችሁን ይመስሉ ነበር። ከዜናዎቹ ጋር እኔ መአዛ ቤቱ ነኝ። አብሬያችሁ ቆየው ጤና ይስጥልኝ።